ትልቁ በረከት ታማኝ የህይወት አጋር ማግኘት እንጂ ዝነኛ ባለሀብት ወይም አሪፍ ገንዘብ ያለው ሰው ማግኘት አይደለም። ምክንያቱም ጥሩ ገንዘብ ያላቸው ሰዎችም ሆነ ቆንጆ ቆንጆ ልጆች በየቦታው ሞልተዋል፣ ቆንጆ ልብ ያላቸው ጠፉ እንጂ። አሁን ላይ ደስተኛ ነኝ። ሰላም ለመሆን መርጫለሁ። ያለፈው አልፏል። ዛሬን ለመኖር ወስኛለሁ። ፍቅርና እዝነት የሚመጣው በሐላል ጋብቻ ላይ ብቻ ነው። በሐራም የለውም። ፍቅርና እዝነት በሐራም የውሸት ነው። አበድኩልሽ ካለሽ የውሸት ነው። እኔ ምግብ መብላት አቅቶኛል፣ አንቺን ካየው ጀምሮ እንቅልፍ እምቢ አለኝ ይላል ሌባ። በያው እስከ ቀኑ አምስት ሰዓት ነው የሚተኝ ምግቡንም ውሸት። ዛሬ ጌታዬን እንዲህ ብዬ ጠየቅኩት። አላህ ሆይ ዱንያን ለእኔ ባሪ አድርጋትና እኔን ለአኼራዬ ባሪ አድርገኝ። አዎ ዱንያ ወደ እኔ ስትመጣ፣ ከእኔ ስትሸሸ የማይደነግጥ ልብን ስጠኝ አደራ። ማንም የላትም ብለህ አትበድላት። ደካማ ናት ብለህ አታሰቃያት። ምናልባት ጭር ባለው ሌሊት ዝም ባለው ሌሊት አንተ እረፍትህን ፈልገህ ትተኛለህ። ለእሷ የሰጠሃት ህመም ልቧን ሰብረህ የተነገረሽን በሙሉ አትመኝ። እርግቤ ግድ የለም አንዳንዴ ባብ ሁሉ ሁሉንም አበባ በእጅ አትዳብሺ፣ እሾህም ያለበት መኖሩን አትርሺ። እኔን ያለ ሁሉ አይዞሽ ያለ ሁሉ አይደለም ለብርታት ጀርባው እርግማን ነው አንዳንዱ ምርቃት፣ ብዙ አይነት መልክ አለ ሚቀናው ማሳሳት፣ አስተውለሽ ኢ እኩል ይመጣሉ ዝናብና እሳት። እርግቤ ግድ የለም አንዳንዴ ባሁኝ የተነገረሽን በሙሉ። ህይወታችን ላይ የሚደርሱት ችግሮች ሁሉ ለውጥ ይመጣባቸዋል። ትናንት ተከፍተናል፣ ትናንት ፈተና ደርሶብናል፣ ትናንት ተገፍተናል፣ ትናንት ችግር ገጥሞናል። ነገር ግን ነገ ፈረጃ አልፈረጁ ቢሄድልህ ፈረጁ በአላህ እጅ ነው ያለው ከአላህ ጋር ያለን ግንኙነት እናሳምር ነው የምንለው ብዙ ችግሮች ቤታችን ላይ ሊመጡ ይችላሉ ሰብር እናድርግ አላህ ከስሞቹ አንዱ ሰቡር ነው ሰቡርነቱ ሳውዲ አረቢያ ነበረች አካውንት ላይ ያለ ብላ የምታስቡ ከዘጠኝ ሚሊዮን ብር በላይ ለእናቷ በእናቷ ስም ነው የላከችው ባለፈው ከአንድ ወር በፊት ነው የመጣችው። ዘጠኝ ዓመት አረብ ሀገር አለች። ከ13 እስከ 14 ዓመት ነው የኖረችው። ዘጠኝ ሚሊዮን ብር አለኝ ብላ ነው የምታስበው አካውንቷ ላይ ሶል በእናቷ